እኔ እኮ እንደ ማርሻል ብርሃኑ ጁላ የሚያስደስተኝ ሰው የለም ሲናገሩ ማስመሰል አይችሉም። እንቅጯን ከልብ እውነታቸውን የሚያምኑበትን ነው የሚያወሩት። በቃ ሀገር መሪ ጀግና ማለት ነው። ማስመሰል ለፖለቲካ ብሎ የሆነ። አንዳንድ ሰዎች ነገሮችን ለማዘል ለማለዘብ ብሎ የማይሆነውን ነገር እንዲህ ብሎ ያወራሉ። እሳቸው በቃ የአንድ ወታደር አሞት በማይባቸው ጀግና ጀረራል ናቸው። ይሄ ንግግራቸው እንዴት እንዳስደሰተኝው። ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድን ውስጥ ግጭት ምን ያደርጋል ብሎ ጥያቄ ጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብበሉት። መከላከያ ሰራዊት ከአማራ ክልል የት ትሄዳለህ? መከላከያ ሰራዊት ሰራዊቱ ራሱ አማራ ነው፣ ራሱ አማራ ነው። ከኦሮሚያ የት ትሄዳለህ? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው። ስለዚህ ተልእኮ ደግሞ የውጭ ሲመጣ ብቻ ሳይሆንም ዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ሀይል ተነስቶ ስርዓት አፈርሳለሁ ካለ ህግ አጠፋለሁ ካለ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው፣ ሁሉም ግዛት የኢትዮጵያ ማን ነው የመከላከያ ሰራዊት ግዛት ነው ቦታ ነው መንደር ነው መኖሪያው ነው መሬቱ ነው የት ነው የሚሄደው ማን ነው ሄድ የሚለው እሱ የጠበቃትን ሀገር ለቀሂድ አይባል አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልዕኮ መስጠት አችልም አንተ ንቅል ነህ ብሉት ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አችልም እውነት ነው እሳቸው እሳቸው ላመኑበት አላማ ግልጽ ነው የሚናገሩት አንዳንዶቹ አብይ አህመድ ከኢሳያስ ጋር ከተነጋገረ ዘመነ ካሴ ቢነጋገር ምን ችግር አለው ይላሉ ማርሻል ብርሃኑ ጁላ እንዲካለ ዘመነ ካሴ እንዲብል ምን ችግር አለው ይላሉ እከሌ ከከሌ መንግስት ከከሌ ጋር ከሰራ እከሌ ከከሌ ጋር ሲሰራ ነው እንደ ነውር ይላሉ መንግስትንና ግለሰብን ለይቶ እንኳን የማያውቀው ንቅል ነው፣ እዚህ ውጭ ያለው ማርሻል ብርሃኑ ጁላ ትናንት ከተዋጋው ጀነራል ታደሰ ወረደ ጋር የሚያወራው ሀገር ስለሚመራ ነው። ትናንት ከኤርትራ ጋር ሰላም ከነበረ ዛሬ ከተጣላ ለሀገር ሲል ነው። አብይ አህመድ ከማይወደውም ከሚወደውም ጋር የሚያወራው ሀገር ስለሚመራ ነው። ግለሰብና የሀገር መሪ ለይቶ ማቅ ንቅል ፖለቲከኛ ነው ያስቸገረን። እኮ ጎበዝ ተቃዋሚን ከመንግስት ጋር ሽፍታን ከሀገር መከላከያ ጋር እኩል ያደርጋሉ። መከላከያ ምን ያደርጋል? አማራ ክልል መከላከያ የት መቀመጥ እንዳለበት አንተ አይደለም ቦታ የምታስቀምጥለት። የትም መሬቱ የራሱ ነው። ራሱ የሚጠብቃትን አገር ለመከላከያ ውስን ቦታ እንዲቀመጥ አንተ አታዝለትም። ህገ መንግስቱ መከላከያ ኤኒ ቦታ በተመቸው ቦታ የመቀመጥ ህገ መንግስታዊ ፍቃድ አለው በሆነ ክልል አይወሰንም። አገር ውስጥ ከፌዴራል ፖሊስ የበለጠ ኃይል ህገ መንግሥት አፈርሳለሁ ግን መከላከያ ይዋጋል። የውጪ ጠላት ተልዕኮ ተቀብሎ ባንዳ ለማስፈጸም ሲመጣ መከላከያ ይዋጋል። ከውስጥ አካላቶች ጋር ስለዚህ እናንተ ንቅል ውጪ የምትኖሩ ዳግማችሁ ይህንን የማርሻል ብራኑን ጁላት ነው። መከላከያ ለምን ወደ ቦርደረ ሄድን በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። መከላከያ ሰራዊት ከአማራ ክልል የት ሄዳል? መከላከያ ሰራዊቱ ራሱ አማራ ነው፣ ራሱ አማራ ነው። ከኦሮሚያ የት ሄዳል? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው መከላከያ ተቋም ነው። ስለዚህ ተልኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ሀይል ተነስቶ ስርዓት አፈርሳለሁ ካለ ህግ አጠፋለሁ ካለ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ማን ነው? የመከላከል ሰራዊት ግዛት ነው። ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄድ? ማን ነው ሂድ የሚለው? እሱ የጠበቃትን አገር ለቀህ ሂድ አይባል። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም አዎ፣ አንዳንድ ንቅል ፖለቲከኞች እነ ልደቱ፣ ወያኔና ቴድ ርዕዮት አሜሪካ ቁጭ ብለው አገር ቤትና እኛን የሚያስፈራሩ ካሉ በህግ ይጠየቃሉ፣ ይላል ንቅል። አንተ የአሜሪካን ዜግነት ይዘህ አገሬን ለማፍረስ መርዝ የምትረጨውን የአሜሪካ መንግስት አይጠይቅህም አንተን። እኔ አገሬን ለማፍረስ አንተ ስትጥር፣ ስለ አገሬ የመናገር መብት አለኝ። ኢትዮጵያዊ ዜጋ ነኝ። አንተ የአሜሪካ ዜጋ ሆነ አገሬን እንዲፈርስ ካምፔን ስታረግ የሀገሬ መንግስት ላይ መምረጥ የማችለው መንግስት ላይ እንዳይመረጥ እንዲወርድ ካምፔን ስታርግ ህጋዊ ነ። እኔ ግን አንተ እዚህ ቁጭ ብለህ ኢትዮጵያ አገር አፍርሱ የሚሉትን እሰሩ፣ ህጋዊ እርምጃ ውሰዱበት ማለት መብት እንደሌለኝ ይመስላል። ማንን ነው የምታስፈራራው? ልደቱና ቴዲ አይናማው ኦቦ ልደቱ አቦይ ስብሐት ነጋን ይዘው እኛም ማስፈራራት ትፈልጋሉ። አሜሪካ አቦይ ስብሐት ነጋን አስጠግታ ያስቀመጠች አገር። አቦይ ስብሐት ነጋ ስንት ሺህ ሰው የገደለ ሰውዬ የተሸሸገባት አገር እዚህ ቁጭ ብሎ እዛ ወንጀል ስሩ ብሎ አሁንም ጀኖሳይድ እንዲፈጠር የሚሰብከው ሽማግሌ የፈቀደች ሀገር። አገሬን አታፈርሱም ተማብራችሁ ብለን እናንተን ስለጠቃውም የምትሰቅለኝ አገር ካለች ትሰቀላለሁ። እኔ ለአገሬ አሜሪካ የምትሰቅለኝ ከሆነ እናንተ የአሜሪካ ዜግነት ይዛችሁ የውጭ አገር ዜጎች ሆናችሁ የኢትዮጵያ ፖለቲካ ውስጥ ጣልቃ ገብታችሁ አገር ስታስበጠብጡ አሜሪካ እናንተን ያልጠየቀች እኔ ኢትዮጵያዊ ዜጋና እናንተ ወራዳ ናችሁ ለማለት በደንብ ነው ሞራል የሚኖረኝ። ህጋዊ እርምጃ በተገኛችሁበት ሀገር የምታፈርሱ አሸባሪ ናችሁ ብዬ ለመናገር መርት አለኝ። ይህን ተናገረ ብለህ ሂድና ክሰሰኝ እስኪ የፈለግክ ቦታ። አሜሪካ ለምን አይሰቅሉኝም? ለምን በኩርቱ ፌስታል ዲፖርት አረገኝ ዳ ሀገሬን በጣም የምወዳ ልጅ እናንተ ፓስፖርታችሁን የአሜሪካ ዜጋውናችሁ የኢትዮጵያ ፖለቲካ ላይ ቀንከለሊት ደም የምታፈሱ አላችሁ እንዴ አላችሁ አይደል እንዴ? እናንተ ደግ ቢጠይቅ ጥሩ ነበረ። ዜግነትን ከቀየርክ በኋላ የአሜሪካ ፖለቲካ ውስጥ ነው ማንቦጫረቅ የምትችለው እንጂ የኢትዮጵያ ፖለቲካ ውስጥ የማንበጫረቅ ይህን አውርዱ ይህን ስርዓት ቀይሩ ይህን ለውጡ የማለት መብት የለም የአሜሪካ ዜግነት ይዘ እኔ ነኝ መሪዬን የምመርጠው፣ እኔ ነኝ መንግስት ለውጡ ምለው። አንተን ተከትሎ አንተን ሰምቶ ኢትዮጵያ ውስጥ ቁጭ ብሎ የሰው ደም የሚፈስ የሚያረጉትን መንግስት ዛሬም ነገም እርምጃ እንዲወስድባቸው ካምፔን እናረጋለን። ንቅል ይህን በደንብ መረዳት አለባችሁ። ጀግና ማርሻል ብርሃኑ ጁላ እንዲህ ብሎ ሲነግር ስማ